አሌኩም ወራህመቱላሂ ወበረካቱህ እንዲህ ቤተሰቦች እንዴት ናችሁ? እኔ አለሁኝ አልሐምዱሊላህ። እንግዲህ ዛሬም ይዤላችሁ የመጣሁት ሀገር ተገባሁ በኋላ የምጠቀማቸውን ቅባቶች ነው። በጣም አሪፍ ናቸው፣ ለውጥ ያየሁበትን ሆነው ወደዚህ ይዤ የምመጣው ማለት ነው። ምክንያቱም እኔ በዩቲዩብ አሁን ምንም አይነት ጥቅም ምንም ስለሌለኝ ያው መዋሸትም ምንም አያስፈልግም ማለት ነው። እውነታውን ይዤ ነው የምመጣው። በዛው ሚዲ ለመስራት አንደኛው ይሄ ቅባት ነው ማለት ነው። ይህ ቅባት በጣም አሪፍ ቅባት ነው። ልትታጠቡ ስትሉ ነው ማለት ነው የምትቀቡት። ቢያንስ ትናንትናም ተቀብታችሁ ዛሬ ብትታጠቡ፣ ዛሬ ተቀብታችሁም አንዲ ሁለት ሰዓት ሶስት ሰዓት ቆይቶ ብትጠቀሙት በጣም አሪፍ ቅባት ነው ማለት ነው። እኔ ለውጥ ያየሁበት ነው እና ይህ በጣም የሬት ቅባት ነው። ማንኛውም ሱቅ ታገኙታላችሁ። ዋጋውም ቀላል ነው። በሀገራችን ሰማኒያ ብር ብቻ ነው ማለት ነው። እንግዲህ እንደ አካባቢው ይለይ ይሆናል። በጣም አሪፍ ቅባት ነው እና ልትታጠቡ ስትሉ በተለይ ደረቅ ፀጉር ያላችሁ ምናምን ተጠቀሙት ማለት ነው። ከታጠባችሁ በኋላ ደግሞ ይሄንን ችን ቅባት ማለት ነው። በጣም አሪፍ ናት እችን ተጠቀሙ ማለት ነው። ከታጠባችሁ በኋላ ይሄ ቅባት አሪፍ ነው። ይሄው ግማሽ አድርጌ ሞክሬው ነው። ይሄ ደግሞ አልቋል ማለት ነው። አዲሱ ደግሞ በጣም በጣም ዋጋዊቱም ትንሽ በአገራችን ኦቨር ናት። በጣም ለውጥ ያለበት በተለይ ለሳሳ ጸጉር ለሳሳ ጸጉር በጣም እና ተግንባሩ ለሸሸበት ማለት ነው። ይሄ ቅባት ይታያችኋል። ይሄ ቅባት በጣም አሪፍ ነው። ይሄን ገዝታችሁ ተጠቀሙ ማለት ነው። በጣም እኔ እንጃ ለውጥ ያየሁበት ቅባት በተለይ ይሄ ነው እና የኔ ጸጉር ስስ ነው እና ለኔ በጣም ትልቅ ለውጥ አይቸበታለሁ ማለት ነው። በጣም አሪፍ ነው። ተጠቀሙት። ያው ማንኛውም ሱቅ አይገኝም ፋርማሲም አይገኝም። ያው ከስንት አንድ ነው የሚገኘው ማለት ነው። ፋርማሲ ራሱ ዙሬ ዙሬ አጥቼ የሆነ ገበያ ላይ ነው ያገኘሁት ማለት ነው። እንደዚህ እንደ አጋጣሚ ይዘውት ወጥተው እና በያላችሁበት፣ ያው ሊኖር ይችላል ፋርማሲ። እኔ በምኖርበት አካባቢ ግን ፋርማሲ ውስጥ የለም። ወጋውም ትንሽ ወደ ድስት ስለሚወስድ ሱቅም አያመጡትም። ሽታ የለው ያን፣ ሽታው ቢኖረውም ሽታው ይጣፍጣል ማለት ነው። ስለዚህ ይህንን ቅባት ተጠቀሙት። በጣም አሪፍ ነው። ቅባቴቱ ትንሽ ናት። ዋጋው ግን በጣም ኦቨር ነው ማለት ነው። እና ይህን ቅባት ተጠቀሙት። ይህንን ታጥባችሁም ሆነ ሳትታጠቡ ምንም ችግር የለውም። ግን የሳሳ ፀጉር ቢሆን ይመረጣ ምክንያቱም ይሄ ያፋፋል፣ ለርዝመትም ቢሆን ይረዳል ማለት ነው። ይሄ ደግሞ ያው እንዳይደርቅ እና ያው ተታጠባችሁ በኋላ ነው ማለት ነው። ያው የሚስማማውም ሰው አለ። ለእኔ ከታጠብኩ በኋላ ያው ትንሽ ይህ ስለሚሸት ማለት ነው። ይህ ይሸታል። ስለሚሸት ከታጠብኩ ዋለት ነው የምቀባው ይሄንን ነው ማለት ነው። ይሄ ደግሞ ከርድድ ላለ ጸጉር ነው የሚሆነው። ተጠቅሚዋለሁ ግን ለእንትን ከርድድ ላለ ጸጉር ነው አብዛኛውን የሚሆነው። ጎረቤትም ተጠቅሞ ታይቸዋለው ማለት ነው። እኔም ተጠቅሜዋለሁ ያው እኔ ጸጉር የለስላሳ ነው እንጂ ያን ያክል ከፋብኝ። በተለይ ለሚነጫጭ ጸጉር በጣም አሪፍ ነው፣ አይነጫጭም ማለት ነው። ለሚነጫጭ ለሚያስቸግራችሁ ነው መሆን ያለበት የሬት ነው። ይህን ይመስላል የዛሬው። ቪዲዮችን ላይክ ሰብስክራይብ እያደረጋችሁ ማበረታታችሁን እንዳትረሱ ውደመዳቅመሞች